ሰላም ጤና ይስጥልኝ። ውድና የተከበራችሁ የኔ ቤተሰቦች እንዴት ናችሁ? ደህና ናችሁ? እኔ ያለው እግዚአብሔር ይመስገን። እንዴት ይዟችኋል? ስራ፣ ጤና፣ ህይወት? እኔ ጋ ሁሉ ሰላም ነው፣ ሁሉ መልካም ነው። እንግዲህ ብዙዎቻችሁ ብዙ የተለያየ ኮሜንት እየጻፋችሁ ነው እና አንዳንድ ልጆች ምክር የምትሰጡኝ ያላችሁ፣ አንዳንዶች ደግሞ አልባሌ ቃል የምትናገሩ ልጆች አላችሁ ብቻ ጥሩ ምክር የምትሰጡኝም እግዚአብሔር ስጥ ድን ከልብ አመሰግናለሁ። አንዳንድ መጥፎ ቃላት የምትናገሩ ልጆች ደግሞ የእኔን ይስጣችሁ እንዳላችሁ ደግሞ ትጎዳላችሁ። ብቻ ከባድ ነው ውድ ቤተሰቦች፣ እኔም ወድጄ አይደለም እና ባህራን ይቅርታ፣ ትንሽ ባህራን ቴንሽን እያደረገኝ ስለሆነ ነው እና ያው ቪዲዮ ለመስራት ብዙ ጊዜ እንትን አለሁኝ ግን ያው አይመችም ከልጅ ጋር ያው እንግዲህ ልጅ እንትን ያላችሁ ሰዎች ታውቁታላችሁ። እና እቤት ሲሆን ደግሞ በአጭር እንትን ነው መሆን የሚፈልገው እና በጣም ያስቸግረኛል። ባህራን ማለት ነው ቪዲዮ ለመስራት ትንሽ ረብሽ ነው የሚያደርገው። እና ወድ ቤተሰቦች ሰዎች እንድላችሁ እስኪ ቆይ አባዬ እንድላችሁ ፈልጌ ነው። በጣም ይቅርታ

አይገባውም። የሰው ህመም አይገባውም። ያ ህመም የሚገባው በራሱ ስደርስበት ብቻና ብቻ ነው። እና ሰው ለምን እንደዛ እንደሆነ ለምን እንደዛ እንደሚሰራ ምናምን ብዙዎቻችሁ ላይገባችሁ ይችላል። እና ለራስ ተጠቅት፣ እኔ የደረሰ ይብን ችግር በእናንተ ቢሆን ኖሮ ምን እንደምትሉ ብቻ ፈጣሪ ነው የሚያውቀው። ይሄውም ምን የታገሰ ስለሆነ ነው። እንግዲህ አስቡት፣ አረብ ቤት ከፍታችሁ ለፍታችሁ፣ ሰርታችሁ ቤት አለኝ የሰራሁት ንብረት አለ ብላችሁ ሲመጣት ያን ንብረት ስታጡ ምን ያክል እንደሚሰማችሁ ብቻ ፈጣሪ ነው የሚያቀር ስለሆነ እና ውድ ቤተሰቦች፣ ባህረን ስትኮንናት ይህ አያሰራም። መቢቴን በቃ ትንሽተኛ በቃ የመጠንቀፍ ነው። የሆነ ኮሽታ ከሰማ ይነሳን እና እንግዲህ በጣም ይቅርታ ወይ ምንድን ነው ይህ? ምንም የለም ኮሬክተት

በጣም ይቀጣ እንግዲህ እንደዚህ እያልኩ ነው ያልኩት፣ ምክንያቱም ግዴታ የሆነ ነገር መስራት ሰላለብ ያው ጊዜ ሰላጣው እና ብዙዎቻችሁ ደረሰኝ አሳየኝ እያላችሁ ነው ባህራን ደረሰኝ የላክሽበትን ደረሰኝ አሳይን እያላችሁ ስለሆነ ዛሬ ደረሰኝ ላሳያችሁ ነው። ለብዙ የላክሽበትን ደረሰኝ ማለት ነው። ቪዲዮውን እስከ መጨረሻው ተከታተሉት። እንግዲህ ዛሬ እውነቱን ታውቁታላችሁ። የላክሽበትን ፈጡራ ወይም ደረሰኝ አሳይን እያላችሁ ነው ብዙዎቻችሁ። እንግዲህ አሳያችኋለሁ ማለት ነው። እናንተ ቪዲዮውን እስከ መጨረሻው እዩት። እስኪ ደምጣ ያመን ወረቀት ደምጣ እናሳያችሁ ሽ ክዳል ወረቀቱ

እና ውድ ቤተሰቦች የደረሰኝን ብላችሁኛል። እንግዲህ ካሜራ ለመያዝ ማለት እሺ፣ ምን ምን ምን ፈልገህ ነው? በቃ ይዞህ እሺ፣ ቢጠጋን እንሄዳለን። እሺ፣ ትንሽ ደቂቃ ጠብቀኝ። እሺ፣ በጣም ይቅርታ። እንግዲህ ትረዱኛላችሁ ብዬ ተስፋ አደርጋለሁ። እግዚአብሔርን በቃ ስራ ለመስራት ብዙም የሚስተጓጉርብኝ ለዚህ ለዚህ ነው። እሺ፣ ጫማህን አድርግና ቢጠጋን እንሄዳለን። እሺ፣ ጫማህን አርግሻ፣ አባዬ ትንሽ ደቂቃ እና ውድ ቤተሰቦች በጣም ይቅርታ እንግዲህ፣ ቴንሽን ሁኜ ነው እንደነገርኳችሁ፣ ያው ብዙ ጊዜ ለመስራት እስኪተኛለኝ ወይ ጫጫታ ይኖራል ግቢ ውስጥ፣ ወይ ሙዚቃ ይከፈታል፣ ወይ የልጆች ጫጫታ ይኖራል። በሚተኛበት ሰዓት ማለት ነው። ወይ አሁን ጭር ብሏል ስራ ብዬ እንትን ስል የኔን ድምጽ ሲሰማ ደግሞ ይነሳና በዛ በዛ ምክንያት ነው እስካሁን መልስ ያሰጣችሁ። በጣም ይቅርታ ብያለሁኝ። እና ደረሰኝ አሳይኝ ላላችሁ ልጆች ይሄው ዛሬ የላኩበትን ደረሰኝ ይዤ መጥቻለሁ። ማለት ነው ላሳያችሁ ነው። ዝግጁ ናችሁ ለማየት? ተው ባህራን በማርያም ዝግጁ ናችሁ አይደል? መቼም እንዳትሳደቡ እነግራችኋለሁ። አንድ ሰው ስድብ አልፈልግም። ጥሩ ነገር ጻፉልኝ እሺ። ወልጃችሁ አገኙት ብያለሁ። የወለዳችሁን ቆጠር ወዳላችሁ አስጣቸው አሳያቸው አንተ ባራን ና በዚህ ጋ ና ና እንድታሳያቸው። አትበጥብጥ እሺ። እንግዲህ ሰፋ ያለ ቤት ስትሆኑ ሆኖ የዕቃ ዕቃ ነገር በተናርጋችሁለት አንድ ቦታ ሆናችሁ ትሰራላችሁ። ይሄ እዚቹ እዚቹ ሆኖ በቃ እዚቹ ተሳሰር ነው በቃ አረብስላችሁ። ማሪም እንደዚህ እየዘለለስ ጫውት ራሱ ከአንድ ግርግዳ ከአንድ ከአንድ ግርግዳ ነው የሚጋጨው። እና ደረሰኝ ለማየት ሬድ ናችሁ? አንድ ሁለት፣ ሶስት ላሳያችሁ ነው ላሳያችሁ ነው አሳያችሁ ባህራን የተላከበትን ደረሰኝ ይሄው አሳያችሁ። እንዴ ነበብበት አንተ ለማን እንደጋት ነው በቃ በቃ። አይ ስጠኝሽ አባዬ ስጠኝ በቃ። አረቀደድኩ ባህራን እንግህ ምንም ማድረግ አልችልም። እሱ ነው እንደታ የሚያደርገው ባህራነያረ ባክባክባባ ይ ብቻ እግዚአብሔር ስር ብቻ ይከብዳል። ለብዙ ነገሮች ቃላ ልብስ ለማጠብ ወይም የሆነ ለማለት አንዳንድ ስራ ለመስራታላ እግዚአብሔር አድል ለመስራት ቪዲዮ ቀርጾ ኤዲት አድርጎ ተምር ሰጥቶ ለመርጠቅ ይቅር እና ሌላ ስራ ለመስራት ራሱ በጣም ያስቸግራል። አሁን ለምን ሌላ ወሬ ታወሪያለች? ለምን ደረሰኝን አታሳይንም? አላችሁ ሁላችሁም ማወቅ ያለው እንደምትሉ በቃ ባህራ ነውን። እንግዲህ ምንም ማድረግ አልችልም። አላሳይም ያለው ባህራን ነው። አባ ይስጠኝ እንጂ ላሳያቸው ባህራን ይስጠኝ። እሺ የእኔ ፍቅር አባ ስጠኝ። እና አንዱና እና ያገኘሁት ማለት ነው አንደኛውን ደረሰኝ ነው። ሌላውን ደግሞ ካገኘሁት አሳያችኋለሁ። የዛኔ ታምናላችሁ። ግን አሳየቻችሁ፣ ብሬን የምታስመልሱልኝ ከሆነና ከሆነ ብቻ ነው እሺ። እንጂ ሌላ እንትን አለ ነው። ስጠኝ አባዬ። ይዞት ሄደ ወደዛ። እንግዲህ አሁን ብቀማው ደግሞ ሊያለቅስ ነው። በደንብ ታይቷችሁ አሁን ወይስ አልታያችሁ? ኮሜንት ላይ ጻፉልኝ። በደንብ እንዲታያችሁ ማለት ነው እንደታያችሁ ንገሮኝ እንግዲህ ካልታያችሁ ደግሞ ቀጣይ ቪዲዮ ደግሞ ሰራላቸዋል ቤተሰቦች እንግዲህ ለግዝቡ የያዝኩት ይሄን ይመስላል ያው እንግዲህ አንድ እጅ ባህራንን ስከላከል አንድ እጅ ደግሞ ስልኬን ይዤ ነው እየሰራሁላችኋለሁ ወረቀቱን ይዞ እየተጫወተበት ነውና ብቀማውም ሊያለቅስብኝ ሰለምችል እንግዲህ በጣም ይቀታ ምን ነው አባዬ ምን ነው ናሽ ናስኪ ምን ነው ክፍት አለብኝ ኔ ውድ